ሰላም ወደ ኤማ ሚዲያ ተመልካቾች ቤተሰቦች እንደምናላችሁ። ዛሬ ያው በተለየ መልኩ ከቤቴ ነው መረጃ የማቀርብላችሁ። ጻድቃኔ ከኤማ ሚዲያ። እንደው አንድ መረጃ ወጣና እንደ እሱን ነገር ሳላካፍል ብውል ጥሩ አይደለም ብዬ ስላሰብኩ ነውና እንደው ለሌሎቻችንም በአጠቃላይ ለሚመጣውም ትውልድ መማሪያ ነው ብዬ ነው የማስበው። ሰይፉ ፋንታሁን በሰይፉ ሾው ላይ ማለትም በራሱ ሾው ላይ ሰሞኑን ቲክቶከሮች እየመጡ የምርጫ ቅስቀሳ እያደረጉ ነው። እንግዲህ የዚህ የምርጫ ቅስቀሳ ሰይፉ ዋና መድረክ ሆኗል። ምክንያቱም የራሳቸውን ስራ በራሳቸው ቲክቶክ አካውንት ላይ ከማስተዋወቅ ባለፈ የሰይፉ ፋንታውን ላይ እየመጡ ያው ብቃታቸውን፣ በዛም ደግሞ እንዲመርጧቸው እያስታወሱ ነው እና እንግዲህ ያው ከፖለቲካ ምርጫ ባልተናነሰ የቲክቶከሮች ምርጫ በጣም በሀይለኛው ተጧጡፏል ማለት ነው። ስለዚህ በዚህ አጋጣሚ አንድ ወጣት ይረሳል። አዶናይ አዶናይ እንግዲህ በአጋጣሚ ሆኖ በሰይፉ ፋንታሁን ሾው ላይ አልቀረበም። እንዲሁም ደግሞ የተለያዩ የእሱ አድናቂዎች፣ እሱ ቤተሰቦች ለምንድን ነው ማታቀርብልን? ሌሎች ቲክቶከሮችን እያቀረብ ለምንድን ነው አዶናይን ማታቀርብልን? በሚል የተለያየ ጥያቄ ያቀርቡለታል። እሱም እንግዲህ እስከ መጨረሻው ድረስ መጥቶ በፈለገ ሰዓት ማቅረብ ይችላል በማለት ሰይፉ ፋንታሁን እንግዲህ በሾው ላይ አውርቷል። ይህ ነገር ግን አዶናይን አላስደሰተው። ያ ማለት እኔን በሾርኔ ነው የተናገረኝ፣ እኔን ንቆኛል፣ እኔን ክፉ ነገር ተናግሮኛል፣ አለበለዚያ አላከበረኝም። ለእኔ ሪስፔክት የለውም፣ ክብር የለውም። እኔ በጣም ነው የምወደው፣ እኔ በጣም ነው ማከብረው፣ ግን እሱ እኔን በጣም ነው የሚነቀኝ፣ በሾርኔ ተናግሮኛል፣ በአሽሙር ሰድቦኛል በሚል እንግዲህ አንድ ቪዲዮ አጋርቷል። ቪዲዮን በአንድ ላይ እናያለን። እዚህ ጋር የምታዩት ቪዲዮ ማለት ነው። ይህ ቪዲዮ እንግዲህ አዶናይ በስሜታዊነት ተነሳስቶ ሰራው ነው የሚለው እንደው እንዲህ አይነት ነገር ሲፈጠር በጣም በመረጋጋት፣ ምክንያቱም ሰይፉ ማለት ረዥም ጊዜ በጣም ብዙ ስራ የሰራ ብዙ ሰውን የረዳ ብዙ ወጣቶችን እንደውም እኔ አዶናይ አንድ ነገር ገልጾም ነበር እኔ በእኔ በኩል እንዲቀርቡ የምፈልጋቸው የሆኑ ግሩፕ አለ። ስሙን ጠቅሶ በኋላ ትሰሙታላችሁ፣ ከዚኛው ቪዲዮ ትሰሙታላችሁ። ወደ ሚዲያ ይዣቸው ለመውጣት ፈልጌ፣ አንተ ግን ፊትን አዞርክብኝ በሚል እንግዲህ አኩርፏል። እኔ ግን አዶናይ ጋር ትንሽ ስሜት አግኝነት አየሁ ምክንያቱም አንድ ሾ ሲዘጋጅ ሴፎ ብቻውን የሚወስነው አይደለም። በጣም ብዙ ባለሙያዎች አላችሁ። ምናልባት እንግዲህ በዚህ ላይ ያላችሁ በዚህ ሙያ ላይ ያላችሁ ባለሙያዎች ትደግፉኛላችሁ፣ ይህን ሀሳብ ትጋሩኛላችሁ ብዬ አስባለሁ። አንድ ሾ ሲዘጋጅ ሴፉ ፋንታውን ፊት ለፊት ይውጣ እንጂ ማአት ሰው ነው ያለው ከኋላ ወይም ያንን ሾ ወይም ያንን ዝግጅት ያማረ ለማድረግ አስርና ከዛ በላይ ሰው ነው የሚወስነው። በአንድ ሚዲያ ላይ በትልቅ በተለይ በሴፉ ፋንታውን ሾ አይነት ደረጃ ላይ ያሉ ሾዎች ላይ አንድ ሰው ብቻውን የሚያቀርበው ወይም ደግሞ ራሱ በፈለገ ሰዓት ና አቅረብ በእኔ ሚዲያ ላይ ና አቅረብ የሚለው አይነት አይደለም። በእርግጠኝነት ነው የምላችሁ፣ ውስጥ ላይ ፕሮዲሰሮች አሉ፣ ኤክሲኪዩቲቭ ፕሮዲሰር ራሱ ኢቢኤስ አለ። በእርግጠኝነት ነው የምላችሁ የሴፉ ፋንታውን ሾ ላይ ከካሜራማኖቹ ከኤዲተሮቹ ጀምሮ ማአሰው ነው የሚሳተፉ በአንድ ስራ ላይ። ስለዚህ ሴፉን ሂዳችሁ ቀለል አርጋችሁ ብቻ ሂዳችሁ ሴፉ በአንተ ፕሮግራም ላይ መቅራብ ፈልቃሉ፣ ምክንያቱም እንዲ እንዲያርግ ብትሉት ቀጥታ ላያቀርባችሁ ይችላል። ምክንያቱም ሴፉ ብቻውን አይደለም የሚሰራው፣ ማአት ከስሩ የተደረደሩ በጣም ብዙ ባለሙያዎች ስላሉ ማለት ነው። ከዛ አንጻር ነው። እስኪ ሙሉ ቪዲዮ ሰምተን እንመለስ። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የእኛ ሀሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ። እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ ዶናይን እንዲመጣ ግብዣ ቀርቦለታል። መጡ የምረጡኝ ቅስቃሴ ማድረግ ይችላል። ሴፍሻ ለምን አንተ ሸው መቅረብ እንደማልፈልግ በግልጽና በክብር ላስረዳ እፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም ችላ ብላኛል። ቢ ቢዚ ሆነ ሊሆን ይችላል፣ ወይም ሌላ ሀሳብ ኖሮ ሊሆን ይችላል። በጥሩ ነገር የምንወስደው ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር፣ ካንተም አክብሬ መጥቼ ሴፍሻ እንዴነ ሰላም ነው ወይ ብዬ ጠይቄ፣ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸው። እና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጣኝ መልስ ዝምብለ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉወንሰር ጠየቀ። ከዛ የኢንፍሉዌንሰር ደግሞ እኔ ጋ ደወለልኝ ደወለልኝና ማናጀር እየፈለገ ነው የሴፉ አለኝ። ኦኬ፣ ለምን እጠብቃለሁ እስከሚደውል ራሴ ወዲያው ደውላለሁ። ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው። ቡች፣ ይገባኛል። ይሄም ሪስፔክትፉል ቢዚ የሆን ሰው እንደሆን እርግጠኛ እኔ። ትልቅ ነገር ነው ያንተ ሴፉ ሸው ማለት ነው። በጣም ሪስፔክት አደረገዋለሁ፣ ግን ከዚህ ሁሉ የደበሬ ነገር ምንድን ነው? ከዚህ ሁሉ የደበሬ ነገር አይ ቲንክ ዛሬ የተናገርከው አሽሙር አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ፣ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የእኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጸኛ ልንገርህ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና የማካፍለው ደግሞ ዝም ብዬ ስድ ሆኝ ለመታየት ሳይሆን በዛ ተመሳሳይ ገመና ነው ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመህ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ከፍ ማለት እንደሌለባቸው መልእክት አድርሰሃል። ሰው ችግሩ ምንድን ነው መሰለህ፣ ሰይፉ የተናገርከው ነገርና ተግባርክ እንዳልሆነ። ምክንያቱም በገመና ገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ በግነትና በእኔ ጥሩ ነኝ፣ ምንም ጎደሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበረ። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው። ግን አይ ቲንክ በጥሩ እናስበውና ዮኒ ማኛ አንተ ወደ ሸውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ እንጂ መጥፎ የሚባለው ያ ገመና ወይም መጥፎ የሚባለው ሳይዱ ብታየው እንዴት አድርገህ ታመጣዋለህ ግን ጥሩ ነገር አይተ ወደ ሾው አቀረብከው ማለት ነው ችግሩ ግን እኔ ላይ እሱ ነገር አላደረግም ነው አይ ቲንክ ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንጥ የዋገመና ያልካት ነገር ጠርተክ የተናገርከው ነገር ተናግረሃል ሰው ምን ልልህ ነው የምፈልገው ወደ አንተ ሾው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን ኦፍኮርስ፣ ወድሃለሁ፣ አከብርሃለሁ፣ እያየሁህ ነው ያደግኩት። ግን የተናገርከው ነገር ደስ አላለኝም። ይህ ነው ከጥሩነቴ መጥፎነቴ መርጠክ ስላየክ ደብሮኛል። ያንተ ምርጫ ነው። ኦፍኮርስ ሰይፉ፣ ሁለት ሳይድ አለው። ብዙ ሰው ያንተ መጥፎ ሳይድ ሊያይ ይችላል፣ ብዙ ሰው ደግሞ ያንተ ጥሩ ሳይድ ሊያይ ይችላል። እኔ ደግሞ ያንተ ጥሩ ሳይድ ነው ማየት የምመርጠው። ገባህ? እና ያኔ ያቺ ትንጥ የገመና የምትባለው አሳይት እሷን ማየትህ ትንሽ ደብሮኛል። ስለ ምርጫ ቀስቀሳው ደግሞ ወንድሜ የአንተ ምርጫ ቀስቀሳ አያስፈልገኝም። ት ሰው ከወደደ ከፈለገ ከመረጠ ይመርጣል፣ ነፃነት አለው። ምንም ምረጡኝ ብዬ አልተናገርኩኝም። እኔ ማለት ነው መኪና ባሸንፍ ብሸንፍ፣ ሽልማቱ ቢመጣ ባይመጣ፣ እኔ ዓለማዊ የሆነ ነገር ኦሬዲ ተለያይቻለሁ አይ ሚን በአለባበሴ በአነጋገሬ በፀጉር ስታይሌ ዓለማዊ የሆንኩኝ ሰው ልመስል እችላለሁ። ኦፍኮርስ ዓለማዊ ነን ሁላችንም፣ ግን ከመንፈሴ ጋር ግንኙነት አለኝ። ሰው ይህ ዓለማዊ ነገር ሊያስደስተኝ ወይም ሊያሳዝነኝ አይችልም። የሰው ጭብጨባ ወይም ደግሞ የሰው ጥላቻ ሊያወድቀኝ ወይም ከፍ ሊያደርገኝ አይችልም። ኦልሬዲ ወድቅ የነበረ አሁን ተነስቻለሁ። ሜይ ቢ ልወድቅም እችላለሁ። ከዚህ ዓለም ነገር ተላቅቅ ያለው ምክንያቱም ዋናው ስቃዬ እዚህ ዓለም ላይ ነበረ። ሰው ምርጫ ቅስቀሳ አያስፈልገኝም እኔ ልልህ ፈልጌ ነው። እና ያ ሜቢ የሰው መጥፎ ነገር ላይ የተትን እሷን ከምታጎላት ጥሩ ሳይዱን አይተ ብታደንቀው አይ ቲንክ ጥሩ ነው ብዬ አስባለሁ። ምክንያቱም እኔ እሱን ነው የምመርጠው የሆነ ማኛ ብዙ ነገርም ቢሰራ እኔ ማይለጥ እቺ ጥሩ ነገር ነው which is አንዳንድ ያስቀኛል። ገባህ አይደለ? መጥፎ ነገር ከማይ ማለት ነው። ያ ምንም ምለው ነገር የለኝም። ያው እንግዲህ እንደሰማችሁት ነው። የራሳችሁን አስተያየት ራሳችሁ እንግዲህ ራሳችሁ አስተያየት ስጡበት። ዳኝነቱን ለእናንተ ትችዋለሁ። በሁለተኛው መረጃ ላይ ደግሞ አንድ ወጣት ወይም አንድ አባት ሁለት ሴት ልጆቹን ይዞ በሊቢያ አድርጎ እንግዲህ የስደትን ነገር ታውቁታላችሁ። ስደት ላይ ያላችሁ እህት ወንድሞቻችን በጣም መከራና ጭንቀት ነው። ሁለት ሴት ልጆቹ ይዞ ወደ አውሮፓ ገብቷል። ያ ማለት ወደ ፈረንሳ ገብቷል ያ አባት ማለት ነው። ይሄ አባት እንግዲህ ሰሞኑ በጣም መነጋገሪያ ሆኖ ነበር። እውነት ለመናገር እኔ በራሴ በጣም አድናቂው ነኝ። ምክንያቱም ብዙ መከራ ነው እንግዲህ። ምን ያህል ቢጨንቀው ነው በበረሃ ይዟቸው ሄደው ልጆቹን፣ መሀል ዋይ ነገር የሚባል የለ ያሳለፈው የነበረበት ጭንቀት አለ፣ በእርግጠኝነት ይሄ ወጣት ልጆቹን ይዞ በዛ በረሃ ሲሄድ የተቸገረበት ነገር አለ። ከዛ አይበሰብኝም ሊቢያ ላይ የሚደረገውን ነገር እናውቃለን። እሱ በሊቢያ በረሃ ነው ልጆቹን ይዞ ሄዶ እንግዲህ በፈጣሪ እርዳታ ወደ አውሮፓ ገብቷል ማለት ነው። ይህ ወጣት እንግዲህ በእኔ በኩል አድናቆት ይገባል። ብዙዎቹ ግን ትንሽ ጥሩ ያልሆነ አስተያየቶችን ሲሰጡ አይቻሉ። ምክንያቱም እሱ ከፈለገ እንደፈለገ ይሁን ወንድ ልጅ ነው። እንዴት ሴት ልጆቹን ሕጻናትን ይዞ በዛ በረሃ ሊጓዝ ቻለ የሚል ነገር እየተሰጠ ነው። እናንተ ደግሞ ምን ትሉናላችሁ እስኪ? እንዲያውም ከእኔ የተሻለ አንድ በጣም አሪፍ ሰው አብራርቶታል። እስኪ ይህን ቪዲዮ ላሳያችሁና በዛው እኔ እሰናበታችኋለሁ። እንግዲህ ኤማ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ኮሜንት ካላችሁ በጣም ደስ ይለናል። አስተያየት መስጫው ላይ አስተያየት ስጡኝ። የሚሻሻል የሚጨመርበት ነገር ካለ እናስተካክላለን። ታንክ ዩ ሶ ማች። መልካም ጊዜ። ሰሞኑ መነጋገሪያ ከሆኑ ጉዳዮች መካከል ነበር የምትመለከቱት። ወንድም ሁለት ሴት ህፃናት ልጆቹን ይዞ በበረሃ አቋርጦ በህገ ወጥ ስደት አውሮፓ ገባ። ታዲያ እንዴት የዚህን ያክል ኃላፊነት ይወስዳል? ለራሱ ይጣር ይልፋ፣ እንደፈለገኝ ከራተት። እነኝን ሁለት ብላቴናዎች ግን እንዴት አብሮ የዚህ ገፈት ቀማሽ ያደርጋቸዋል ተባለ። እኔ ግን ይህን ልጠይቅ፣ በማንና እንዴት ለማን ሰጥቷቸው ትቷቸው ይሂድ? ኢትዮጵያ ውስጥ ዛሬ እጁን ዘርግቶ ሴትና ሕፃናትን አደራ መቀበል የሚችል ክንድ አለ? ሴትና ሕፃናት ወጥተው መግባት እየቻሉ ነው? ሱቅ ደርሰው ሕፃናት እስኪመለሱ አይናችን ሳስቶ አንጠብቃቸውም። ሴት ልጅ መውለድ፣ ሴት ልጅን ማሳደግ መከራ ይሆን? አልመጣም ኖረው በዚህን ያህል ሰቆቃ አሳድገናቸው ሞተው እንኳ ረፍት ያገኛሉ ወይ? እኛስ ተገቢውን ፍትህ እናያለን ወይ ከሞቱ በኋላ ስለ ገዳዮቻቸው ብሔር እየተወራ ጭራሽ በሞታቸው ላይ ሌላ ቁስል አይጨመርም ወይ? እንዴት ሞቱ? በምን ሁኔታ ሞቱ ተብሎ ፖለቲካዊ ምንዛሪ እያየን አይደለም ወይ? በዚህ ሳምንትስ የሆነው ይሄ አይደለም ወይ? ይህን ጥያቄ ለሁላችሁ መጠየቅ እፈልጋለሁ። ቪዲዮን ምን ብዬ ልዝጋው? ፍትሕ ለሕፃናትና ለሴት ልጅ ልበል ወይስ ልብ ይስጠልበል ወይስ ደግሞ ነፍስ ይማር ልበል? ቋንቋውም እኮ እያለቀብን ሄደ ወገኖቼ።